አሰላሙ አሌይኩም ወራህመቱላ ወበረካቱ። ዶቼ እንዴት ናችሁ? እኔ በጣም ደህና ነኝ። አልሐምዱሊላሂ ረብል አለሚን ዛሬ አንድ ነገር ለማስተላለፍ ነበር የመጣሁት እንደ አዲስ ዩቲዩበር እና አብዛኞቻችሁ ወይም ደግሞ አዲስ ዩቲዩበር የሆናችሁ እስኪ አብረን ቻሌንጅ ብንጀምር ቶሎ ወቻወርን ሞልተን ቶሎ ሰብስክራባችንን ሞልተን አንድ ላይ በመደጋገጥ ብንሰራ ቻሌንጅ ነበረ አስቤ የመጣሁት እና ደግሞ ነባር ዩቲዩበሮችን እኛን ብትደግፉን ተደጋግፈን የተሻለ ነገር መስራት እንችላለን ብዬ አስቤ ነው። እናም ነባሮቹም ከኛ በተሻለ ብዙ ነገር ታውቃላችሁ ብዬ አስባለሁ። ስለ ዩቲዩብ ማለት ነው። አብዛኛውን ጊዜ ያው አዲስ እንሆን ብዙ ስህተቶችን እንሰራለን። በማይሆን ነገር ላይም ደግሞ ጊዜያችንን ብዙ ሰዓት እናባክናለን ማለት ነው። ጊዜ ማባከን ሲባል ለምሳሌ አሁን ከስምንት ደቂቃ በታች የሆኑ ቪዲዮዎች አብዛኛውን ጊዜ ዋጋ እንደሌላቸው አናቅም። ዝም ብለን ያገኘነውን ነገር አምጥተን መኮሰት ምናምን እንደዚህ አይነት ስህተቶች ይታያሉ። እንዲሁም ደግሞ ላይቭ ላይቭ የሚባለውን ነገር አሁን ለምሳሌ ላይቭ ብንገባ ጥሩ የሆነ ወቻውር እንደምናገኝም አብዛኞቻችን አናቅም እና እነዚህን የመሳሰሉ ብዙ እውቀት የሚጠይቁ ነገሮችን እስኪ ነባሮቹ ለእኛ ብታስተምሩ እና እኛም ደግሞ በተሻለው መንገድ የተሻለ ስቴፕ ተራምደን ልክ እንደናንተ መሆን የምንችልበትን ነገር ብታደርጉልን ወይም ደግሞ አብረን ተጋግዘን ብንሰራ ብዬ አስባለሁ። እናም ከዚህ በኋላ ምንድን ነው ያሰብኩት? ሁሌ ላይቭ ላይ ልገባ ነው ያሰብኩት። ላይቭ ላይ ገብቼ እንደኔ አይነት ተመሳሳይ የሆኑ ዩቲዩበሮችን አብረን ሰብስክራይብም፣ ወቻወርም፣ ፕሌሊስትም አብረን እያሰርን ምናምን ነገር ወቻወራችንን ሀሳባችንን እንጨምር ብዬ አስቤ ነው የመጣሁት። እስኪ እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ምን አስተያየት አላችሁ? አብረን ብንሰራ፣ አብረን ብናድርግ የተሻለ ነገር ማምጣት እንችላለን። ምክንያቱም አንድ ሰው ብቻውን ቢታገል ብዙ ጊዜ ምንም ጥቅም አይኖረውም ማለት ነው። ነገር ግን አንድ ላይ ሆነን የተሻለ ነገር መፍጠር እንችላለን ብዬ አስባለሁ። እናንተ ያው እንደምታውቁት አዲስ ዩቲዩበር ሲኮን ብዙ ፈተናዎች አሉት። ከዛ መካከል አንደኛው አልጎሪዝሙን አለማወቅ ነው። የዩቱብ አልጎሪዝም ምን አይነት ነው የሚባለውን ነገር አሁን እኛ በደንብ አናውቀውም ዝም ብለን የምናየው ቪዲዮ ፖስት ማድረጋችንን ነው። ነገር ግን እንደዛ ከሚሆን በፊት የተለያዩ ነባር ዩቱቦች ትኖራላችሁ ዩቱበሮች ትኖራላችሁ ብዬ አስባለሁ። ማለትም ያው እኛም በተሻለ መንገድ ብትመሩን እና በተሻለ መንገድ ብታገዙን ቶሎ ሰብስክራይባችንም አራት ሺዎች አወርም ይሞላል የሚል እምነት አለን፣ ማለት ነው ያው ከኛ በተሻለ እናንተ ብዙ ጊዜ ስለሰራችሁበት እና ስለምታውቁት ማለት ነው። አራት ሺህ ወቻወር በጣም ትንሽ ይከብዳል። አራት ሺህ ወቻወር በአንድ ጊዜ ለመሙላት በጣም ከባዱ ነገር ነው እና እኔ ደግሞ ያሰብኩት እንዴት ነው፣ ፕሌሊስት አብረን እናስራለን። የሁላችንም ፕሌሊስት አብረን አስ ከዛ በኋላ እያየን እያየን ወቻወራችን ቶሎ ይሞላልናል ማለት ነው። እንዲሁም ደግሞ የተለያዩ ጠቃሚ ቲፖችን አብረን እናወራለን ስለ ዩቲዩብ፣ እንዴት አድርገን ቻናላችን እናሳድግ፣ በየትኛው መልኩ ቢሆን የተሻለ ያዋጣናል፣ የተለያዩ ሲቲንጎችን ከማስተካከል ጀምሮ እነዚህ ነገሮች በሙሉ አብረን እየተማማርን ብንቀጥል የሚል ሀሳብ አለኝ። እናም ይህንን በማስመልከት ከነገ ጀምሮ ጠዋት ጠዋት ሁሌም ላይቭ ለመግባት ነው ያሰብኩት እና እናንተም እየመጣችሁ አብረን ብንሰራ አብረን የተሻለ ነገር እንፈጥራለን ብዬ አስባለሁ። ያው እንደምታውቁት ዩቲዩበሮች የተሻለ ነገር አላቸው ብዬ አስባለሁ። ከኮንቴንት ክሬሽን ጀምሮ፣ እንዲሁም ቪዲዮዎችን ኤዲት ከማድረግ ጀምሮ እነዚህን ነገሮች በደንብ ያውቁታል። ነባሮቹ ከኛ በተሻለ ማለት ነው። እና እነዚህ እስኪሎች ደግሞ በተሻለ መልኩ እኛም ለመማር ያግዘናል ማለት ነው። ያው እንደ አንዱ ዩቱበር በመጀመሪያ ምንድን ነው ማወቅ ያለብን በደንብ ቪዲዮዎችን ኤዲት ማድረግ መማር አለብን። እንደገና ደግሞ ከነባሮቹ ዩቱበሮችም የተለያዩ እስኪሎችን መውሰድ አለብን። ዝም ብሎ በዘፈቀደ ከመመራት ይልቅ ከእነሱ የወሰድ ናቸው እስኪሎች ለእኛ በጣም ጠቃሚዎች ናቸው ማለት ነው። እነሱ በምን መንገድ ሄደው ጥሩ ነገር አገኙ? እኛ ዝም ብለን ከምንለፋ እኛውን ያለ ምንም እንትን ብንለፋ ዝም ብሎ መልፋት ብቻ ነው የሚሆንብን። ነገር ግን በጣም ታዋቂ የሆኑ ዩቲዩበሮች የእነሱን መንገድ በማየት ምን ያህል ሰክሰስፉል እንደሆኑ እያየናቸውን ማለት ነው። ያው ተቀጥሮ ከሚሰራ ሰራተኛ ይልቅ ዩቲዩብ ላይ በደንብ አድርጎ የሰራ ሰው የሚያገኘውን ገቢ አብዛኞቻችን እናውቀዋለን። እና እነዚህን የመሳሰሉትን ነገሮች ከነሱ መማር ብንችል እንዲሁም ደግሞ እርስ በርሳችን እኔ ማላቀውን እናንተ እናንተ ማታውቁትን እኔ እንደዚህ እያደረግን ብንማማር የተሻለ ነገር እናመጣለን ብዬ አስባለሁ። ሌላው ነገር ደግሞ ዩቲዩብ ላይ ኮንሲስታንሲ ወይም ሁሌም በተደጋጋሚ ምንም ነገር ሳይሰለቹ ፖስት ማድረግን ይጠይቃል። ከኖሌጅ ጋራ ከእውቀት ጋራ ማለት ነው በምን መልኩ ፖስት ላድርገው እንዲሁም ደግሞ ከዛ ጀምሮ አናሊቲክሳችንንም እያየን የትኛው ሰዓት ላይ ብዙ ቢወር ይኖረኛል እነዚህን ነገሮች ሁሉ አብረን ብንማማር እንዴት አድርገን ቻናላችንን ያሳድግ እንደገና ላይቭ እንዴት ከመግባት ጀምሮ እነዚህ እነዚህ ከነዚህ ከነዚህ ጉዳዮች ጀምሮ አብረን ብንማማር ብዬ አስቤ ነው። ያው እንግዲህ እናንተም እንደ እኔ ተመሳሳይ ሀሳብ እንዳላችሁ ተስፋ አደርጋለው። እነዚህ ነገሮች አብረን ብንቀጥል ብዙ አሪፍ ነገሮችን እናገኛለን ማለት ነው። አንድ ላይ ብንሆን፣ አንድ ላይ ተባብረን ብንሰራ የተሻለ ነገር እናገኛለን። ያው እንግዲህ ምንድን ነው የሚባለው፣ በሀገራችን አባባል ምንድን ነበር የሚባለው አንድ ሎሚ ምናምን ብቻ እንደዚህ አይነት ነገር አለ እና ያው ጥሩ ነገር በህብረት ይፈጠራል ወይም ይመጣል ብዬ አስባለሁ። እስኪ እናንተም ሀሳባችሁ እንደ እኔ ተመሳሳይ ከሆነ ተመሳሳይ የሆነ ሀሳብ ካላችሁ ከስር በኮሜንት ላይ ግለጹልኝ እና አብረን እንሄዳለን ማለት ነው። አብረን ጥሩ ነገር እናገኛለን፣ አብረን እንሰራለን፣ አብረን እናድጋለን። በሞራል አብረን መስራትንም መልመድ አለብን ማለት ነው። አብዛኛውን ጊዜ ሰዎች አብሮ ከመስራት ይልቅ ለብቻ ለብቻ መጓዝ ይመርጣሉ እኛ ሀገር ላይ እና ያ ነገር ደግሞ መሆን የለበትም። አሁን ከነጮቹ ብዙ ነገር እንማራለን። እውቀታቸውን አይሰስቱም፣ ያካፍላሉ። ማንኛውም ሰው ተምሮ ጥሩ ቦታ ላይ ቢደርስ ለእነሱ ጉዳያቸው አይደለም ማለት ነው። እኛም እንደዛ መሆንም መልመድ አለብን። ምክንያቱም ከተለያዩ ሰዎች ነው ብዙ እስኪሎችን ልናገኝ የምንችለው። ዝም ብለን አንድ ቦታ ላይ ብቻ እንትን ብለን ብቻ ብቻችንን ብንታገል ምንም ለውጥ ላይኖረን ይችላል። ብንለወጥም እንኳን ከረጅም ጊዜ በኋላ ጊዜያችንን የሚያቃጥለን በኋላ ነው የሚሆነው እና ያ እንዳይሆን ደግሞ አብረን በደንብ ብናስቀጥለው አሪፍ ነው። ብለው ብለው ሐሳባት አስተያየታችሁን ከስር በኮሜንት ላይ ግለጹልኝ። ሰብስክራይብ፣ ላይክ ኤንድ ኮሜንት ማድረግ እንዳይደረሳ። መልካም ቀን መልካም ጊዜ አብረን ወደፊት